አንቺ ለሽ እንደዚህ እንዳውራሽ ምታረጊኝ፣ ስለ ስርዓት ካለሽ ስለ ስርዓት የምታወሪኝ ገባሽ። አስገድጂኝ ምንም ነገር እህትሽ ናት የአብርሃም እና የሩታዬ የመበጥበጥ ምክንያት ይሄንን ታውቂያለሽ። ተመለከተኝም አልተመለከተኝም፣ ነገር በጣም እንዲህ ከአይምሮ በላይ የሆነ ነገር። ስለዚህ አይመለከትሽም። አየሽ፣ በቃ ስለዚህ አይመለከት ከነፃነት በላይ አንቺ ስለዚህ ጉዳይ አይመለከትሽም። ስለዚህ ጉዳይ አንቺ አይደልሽም። አንቺ ሄርሜን ላይ አይመለከታትም። ያው አስረግጬ ነው የምነግርሽ። አለ ማንም ሌላ ዙሪያ ላይ ያለ እያንዳንዱ ሰው አይመለከተውም። ስለዚህ ጉዳይ ሊመለከታት የሚችለው ነፃነት፣ አብርሃም፣ ሩታ በቃ ከተባለ አንቺ ትናንት ስላደረግሽ ነገር ምንም አይነት ስሜት እየተሰማሽ አይደለም፣ ገባሽ? እንዲህ እንድትሆኝብኝ አልፈልግም። አክብሬሽ እንዳትገፈትሪኝ እንዳትገፈትሪኝ እኮ ስነስርዓት ልጅ። እግዚአብሔርን አመስግኝ። ትናንትና ላይ እንደዛ ስታደርጊ እዚያ ለመኖሬ ፈጣሪሽን ደግመሽ ተንበርክከሽ ደጋግመሽ አመስግኝ እሺ ስላጠፋሁሽ ነገር ይቅርታ መጠየቅ አለብሽ። ሽና ምን ማድረግሽ ነው? ቤተሰብ እዚህ ጋር ደርሶ ምንም ሊያደርግልኝ አይችልም እኮ። የነጻነትን ስህተት አንቺ አይመለከትሽም። ሀብትሽ ወንድማ ላይ መግረፍ ይችላል። ገባሽ? በተአምር ነው ማላደርገው። መቼም ነው ይቅርታ የማልጠይቃት ሲሆን ሲሆን ማለት ነው ሲሆን ሲሆን አሁንም ቢሆን መቅደስ ጋር ሄዳ እያደረገች ያለችው ነገር አለ ይደገማል። ገባሽ አይደለ? እህትሽ ጠላቶች ነው እያፈራች ያለችው። መታ ከኔጋ እንደዛ ተባልታ እኔን አስቀይም አይደች ትላንትና መቅደስ ያደረገችው ነገር አይተሻል። ነገ የመቅደስም ሰዎች ልክ ስለአብርሃም ማውራት የምትችይው ሰው አይደለሽም። ከአንቺ በላይ ያሉን እኔ ሌላ ነገር ውስጥ እንድገባ እንዳታደርጊ። ሴት ልጅ ነኝ፣ ሴት ልጅ ነሽ። ተረጋግቼ ማውራት ነው የምፈልገው። አንቺ ግን አጉል እራስሽን እንደ ሌላ ነገር እያየሽ ዛሬ ላይ እንትን ጥፋት አላጠፋሁኝም። ምን ይገባሽ? አንቺን ብቻዬን ነው ያገኘሁሽ፣ እንደ አንቺ ጎረምሳ ሰብስቤ ይዤ መጥቼ። አንዴ ከእንትና ጋር ላይ አልተስማሚበት ብትሽ ነገ ነገ ማለት ነው እንደዚህ ለምነሽኝ ይቅርታ መጠየቅ ላይ ሰላም እኛ ያለን እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልን። እንግዲህ ሰሞኑን እየተፈጠረ ያለውን ነገር እናንተም እኛም እያየነው ነው፣ ግራም እየተጋባንበትም ምን ማድረግና ማስተካከል እንዳለብንም ውጥንቅጥ ውስጥ የገባንበት ጉዳይ ነው። አይቲንክ አሁን ወደ መጨረሻው ማለቴ፣ ወደ መጨረሻው ስል በቃ በእኔም መንገድ በቻልኩት መንገድ ማስተካከል አለብኝ፣ በቤተሰብ በኩል ብዙ ወቀሻ እየደረሰኝ ስለሆነ ነው ማለት እንዴት ነው አንቺ ካጠገቡ አሁነች በዚህ ልክ ድጋሚ ድጋሚ ድጋሚ ድጋሚ ሌላ ስህተት የምትሰራ ጸጥ ብለሽ የምታያት የሚባል ነገር እየደረሰብኝ ነው ስለዚህ እኔ እንደምታዩት ለማስተካከል እየሞከርኩኝ ነበረ ግን ከአቅሜ በላይ ስለሆነብኝ ጸጥ ብዬ መቀመጥን መርጬ ነበረ ግን ደግሞ አብዛኛው ጫና እኔ ላይ ስላለ የእሷ ሀላፊነት እሷን የመጠበቅ ሀላፊነት ስለተሰጠኝ እሱን ሀላፊነት ደግሞ መወጣት ፈልጋለሁኝ በእሷ አመለካከት እኔ ልክ አደለውም፣ ለእሷ ማስብ አይነሱ አደለውም። ከህትም ከህትም አልፎ እንደ ለእሷ እኔ እንደ ቤስት ፍሬ እንደ ራሱ ቅርብ አደለውም። ስለዛ እሱን ነገር እሱ እነሱ ነገሮች ተደራርበው አናደውኝ ስለነበረ ጉዳዩን አይመለከተኝም ብዬ ትውት አድርጌ የምቀመጥበት ደረጃ ላይ ደርሼ ነበር። በእርግጥ ግን ደግሞ የእህት አንጀት ነው፣ አልችልም። እስከ መጨረሻው ድረስ የምትሄድበትን ዝም ብለን ካየናት ነገ ላይ የት እንደምትደርስ ምን ላይ እንደምትደርስ ህይወቷን እስከ ማጣት ደረጃ ህይወቷን እስከማጣት ደረጃ ስል ከሰው ሁሉ ወጥታ ብቻችሁን መቅረት ማለት ህይወት ከማጣት አይተናነስም። ህይወት ማጣት እንደውም እረፍት ነው አንደኛ። ስለዛ አሁን እሷ በዚህ ልክ ከቀጠለች ከንትናም ከንትናም ከንትናም ጋር መስማማቱ እየከበዳት ከሄዳ ነገ ላይ ብቻዋን መቅረቷ አይቀሬ ነው እና እሱ ነገር ደግሞ እኔ አሁን ዛሬ እንደዚህ ስትል ዝም ብዬ ነገ ላይ ጭንቅላቷ ላይ የሆነ ነገር ቢፈጠር የሆነ ነገር ብትሆን አዛኝ እና ተቆርቋሪ ሆኜ ከጎና መሆን መሆንበት ሕሊና የለኝም። ዛሬ ላይ ዝም ብያት የሁሉ ነገር ውስጥ ስገባ ዝም ብያ አይቻት ማለት ነው። እና አሁን ላይ እውነት ለመናገር ቤተሰቡ ሙሉ ጥፋተኛ አድርጎ ያየው እኔን ነው፣ እያየም ያለው ሀብትሽም ደውሎ እንዴት ነው አንቺ እያለሽ ነገሩ እንዴት ነው የማታስተካክዩ፣ ከጎና እንደሆንሽ ነው የማውቀው፣ ለምን እንደው በዚህ ልክ ዝም ብለሽ ጉዳዩን እያየሽ ያለሽው ብሎ እኔ ላይ ጫና እያደረገ ነው። ስለዚህ በእሱም ዘንድ በእናንተም ዘንድ በሌላውም ተመልካች ዘንድ የራሴን ኃላፊነት አሁንም ደግሜ ለመወጣት አንድ ብዬ አሁን ችኛዋን ካስተካከልኩኝ እያለ እያለ እቀጥላለሁ ብዬ ስላሰብኩኝ ነው። እንግዲህ ዛሬ ከረዴት ጋር ያለውን ነገር ፊክስ አረጋለሁ ብዬ አስብ ያለው መሳካቱን አለመሳካቱን እግዚአብሔር ነው የሚያውቀው ደውዬላታለሁ። እዚህ እነሱ አካባቢ ሆኜ ነው እየቀረጽኩኝ ያለሁት። ምክንያቱም በካሜራ እየተጀመረ ነገር በካሜራ ነው መጨረስ ያለብን። ትላንት ከትላንት ወዲያ የተሰራውን ቪዲዮ እያያችሁ ነው። አሁን ድጋሚ ድጋሚ ከረዴት ጋር ያለውን ነገር ለመፍታት ስናስብ መቅደስ መታለች። ከመቅደስም ጋር ሌላ ዘው እየተፈጠረ ነው። እንግዲህ መጨረሻውን እግዚአብሔር ነው የሚያውቀው። ምን እንደሚፈጠር አላውቅም። እኔ የምታማክረኝ ነገር የለም። ራሷ አስባ ራሷ ነች የምትወስነው። ስለዚህ እንዴት ነው ሀሳብ ሰጥቻት ሀሳብ ተለዋውጠን ይሄ ነገር ልክ አይደለም፣ ይሄ ነገር ይቅር ማለት ስለማልችል፣ ምክንያቱም የሀሳቧ ተካፋይ አይደለሁም። አሁን ላይ ምንም እየነገረችኝ አይደለም። ምክንያቱም እኔ ለእሷ የማስብላት አይነት ሰው ነኝ ብላ አታስብም። ለእሷ ክፉ መመኝ ከሌሎቹ አሁን ከዙሪያ ካሉቱ ከነረዴት፣ ከነማ፣ ከነማ፣ ከነሩታ፣ ከነማ እኔ እነሱን ነው የምመርጠው ከነዚህ በፊት በእሷ አመለካከት። ስለዚያ እንደዚህ በዚህ ልክ እያሰበች ከሆነ እንዴት ነው ከጎናው ሆኜ ሁሉን ነገር እየተካፈልኩ ይሄ ነገር ልክ አይደለም፣ ይሄንን ተይው ምናምን ማለት ስለማልችል ስለዛ እሱን ነገር አላውቅም። ማስተካከል ከቻለች እራሷ መጨረስ ትችላለች። እኔ ግን ቃል በእናንተ ፊት ቃል የገባሁትን ትላንትና ላይ ቃል ገብቻለሁ። በፊታችሁ ያለውን ነገር ከድሬት ጋር ያለውን ነገር ራሴ አስተካክላለሁ። ትላንትና እሷ ላይ እንደዚህ ስትቀልድ ስትሳለቅ የነበረችዋ ልጅ ይቅርታ እንደማስጠይቃት በእናንተ ፊት ቃል ስለገባሁኝ ቃሌንም ማክበር ስላለብኝ እሷ እኔ የምሰራው ነገር ልክ መስሎ ባይታያትም ለእናንተ ካለኝ ክብር የተነሳ ዛሬ ላይ ትላንት የገባሁትን ቃል ለመፈጸም ተገኝቻለሁ። እና እንዳልኳችሁ እኔ ቃሌን ማክበር የምፈልግ ሰው ነኝ፣ የማከብርም ሰው ነኝ። አልገብቻለሁ፣ እፈጽመዋለሁ። አሁን ቀጥታ የመጣሁት ትላንትና እንደዛ ስሜታዊ እንደሆንኩ ሳይሆን ተረጋግቼ ረጋ ባለመንፈስ ለማውራት ወስኜ የመጣሁት ረዲትን ደውዬላታለሁ። ስትመጣ ያለውን ነገር አውርተን ነፃነትን ይቅርታ እንድጠይቃት እናደርጋለን። ምክንያቱም ትላንትና ላይ ያደረገችው ነገር ልክ አይደለም። ልክ አይደለም ስል እሷ ምንም የጉዳዩን ባለቤት ስላልሆነች ስለ ጉዳዩም ስለማይመለከታት፣ እሷን በዛ ልክ ማረጓ አንደኛ፣ በመጀመሪያ ደረጃ የጉዳዩ ባለቤት አይደለችም። ጉዳይ ውስጥ እጇ ራሱ የለበትም። ምክንያቱም ይሄ ጉዳይ የሶስት ሰው ጉዳይ ነው፣ እሷን አይመለከታትም። ስለዛ አንደኛ፣ በመጀመሪያ ደረጃ እሱ ነው። በሁለተኛ ደረጃ ደግሞ ከሴት ተፈጥራ ከሴት እንዳልተፈጠረች ደግሞ በጥፊ መታችኝ፣ ምናም ብላ ታወራለች። አሁን ስሜታዊ መሆን አልፈልግም ግን እሷ ያደረገችው ነገር እንደ ቀላል ነገር አስባ እየሳቀች እንደው ሰው ተናዶ አንድ በጥፊም ቢመታችሁ ቢመታችሁ የፈለገ ነገር ቢያነግ ሰው እየተናደደ ቢሆን ይሻላል፣ እየሳቀ ከሚመታችሁ እየሳቀ ከሚመታ ተናዶ ቢመታችሁ የተሻለ ነው። እና እሱ ነገር በጣም ያናደዳል። በተሻለ መጠን ለመረጋጋት እሞክራለሁ። ረዲስ አይ ቲንክ መታለች። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ረጅም ሰዓት አስቆምሽኝ ቆያራ ተደወልኩኝ ስራ ይዤ ነበረ። ኖርማሊ በሌላ ትዩ አይ ብዙ ግን እንደዚህ አክሳት አታደርጊ፣ እንዳትወጣጠርብኝ እኔ ላይ አላልኩም። እንደዚህ አንቺ በዚህ ቁመትሽ እንደዚህ ምንም አይነት ችግር ላለመፍጠር ምንም አይነት ስታቱስ ደጋሚ ላለመግባት ሲቀጥል ደግሞ እኔ እውነቴን ነው የምልሽ። ሀብትሽን ስለማከብረው ነው። ዛሬ በጣም የምናከብረው ወንድማችን ነው። መስራት አልፈልግም። ምናምን ስሪ፣ እናሳይኝ እስኪ እኔ ላይ ስሪው ያንን ስተት መጀመሪያ መግቢያ ቤተሰብን ተረጋግቼ ለማውራት ነው እዚች ጋር የመጣሁት። አንቺ ግን እንደዚህ መጥተሽ እንደዚህ ምናምን እንድትይብኝ አልፈልግም። እያልኩኝም አይደለም። መረዳት የምትችይውን ነገር ለመረዳት ሞክሪ። እጹ በሥነሥርዓት ነው የመጣሁት። በሥነሥርዓት እያናገርኩሽ ነው። ገና ከመጀመርሽ ምናምን ሊላሉ ውስጥ ለመገባት አትሞክሪ። የመጣሽበትን ጉዳይ አስረጅኝ። በጣም በጥብቅ ፈልግሻለሁ ስትኝ ኦኬ። በቃ አሁን ደግሞ ካለውበትም ሁኔታ አንፃር ነገሮችን ለማረጋጋት ከሆነ እኔም ፍቃደኛ ነኝ። የገባሻለሁ። አትለባለብ አትንጠውጠው ይብኝ ረጋ ብለሽ አውሪኝ። በቃ እንደዚህ እኔ ተረጋግተሽ እንድታወሪ ነው የምፈልገው። እኔም ተረጋግቼ ማውራት የምፈልግ ሰው ነኝ። አሁን ተረጋግቼ፣ ምክንያቱም ማንም ሰው አንቺም ቢሆን ራስሽን ችግር ውስጥ ነው። የመጀመሪያው ፍላጎቴ አንቺን ስጠራሽ እኔ ተረጋግቶ ማውራት ነው የምፈልገው። ግን አንቺ ልሽ ስሚያት፣ እንደዚህ ስሚኝ፣ አዳምጪኝ፣ አዳምጪኝ፣ ረዴት አዳምጪኝ። እኔ እንደ ነጻነት እንዳታስቢኝ። ይኸውልሽ እኔ ምንም አልሰማሽም። ገባሽ? መግባት ያለብኝ ጥግ ድረስ ነው የምገባው ከአንቺ ጋር እንደዚህ። አሁንም ድጋሚ አክት ሰርተሽ ምናምን ልታወሪኝ ከሞቅ የምንም አክት እያሳየው አይደለም። ሲቀጥል ወደ መጣንበት ጉዳይ እንግባ። እውነት ማለት በቀን ቀን በቀን እንደዚህ ካሜራ ፊት እየወጡን የትርኩስ በጣም ነው የሚከብደው ገባሽ? አለ ማንነ የጀመረው ማንነ አንቺ እኮ ራስሽን እንደ ትክክለኛ ሰው እንዳታይ ዛሬም ነገም አንቺ ትክክል አይደለሽም። አንቺ እንደ እንደ ማንኛውም ሰው እንደ ማንኛውም ሰው እይታ ሳይሽ እኔ እንደ ነጽሕት ሆኜ ሳይሆን እንደ ሌላ ሰው ሆኜ ሳይሽ አንቺ ትክክል አይደለሽም። አቶኝ እሺ በቃ አንቺም እያልሽ ነው በተደጋጋሚ ነፃነትን። በቃ በጣም በጣም እስኪያንገሸግሸኝ ድረስ ትክክል እንዳልሆንኩኝ እንዲሰማኝ አድርጋኛለች። ችግር የለውም። አሁን ግን የመጣሁት እንደነገርኩሽ ሀብቶሽ አስጠንቅቆኛል። በጣም ማለት ነው ከምነግርሽ በላይ። አይተሽ ሊሆን ይችላል ከትላንት ወዲያ የለቀቅነውን ቪዲዮ አደለ፣ በጣም በጣም ከምነግርሽ በላይ። ያን እንደሚያደረገበት እሱ ምክንያቱ ምንድን ነው? ነጻነት ከተሳሳተ መንገድ እንድትወጣ ነው። ገባሽ አይደለ? አንቺ ዲያጉሌሽ የተናገርሽኝ እኔ እያንዳንዷን ነገር አልረሳትም። እያንዳንዷን ነገር ማለት ነው። ምንም እደግምልሻለሁ። አሁን አስፈላጊ መድገም አለ መድገም ሳይሆን፣ አሁን ተረጋግተን እንድናውራን አለ። አሁን እኮ አንቺ ራስሽን እንደተረጋጋ ሰው እንዳታይ እየተለባለብሽብኝ ነው እንዴ? እኔ እኮም በጣም ያለውትሮ ትዕግስተኛ ሰው ነኝ ያደረገችኝ። አሁን ይኸውልሽ፣ አንቺ እኔ ትላንትና የተናገርኩሽን እያንዳንዱን ነገር አይደለም አንቺ ጭንቅላትሽ ላይ ሊመላለስ እደግምልሻለሁ። ዛሬ ለመሰለሽ ብደግምልሽ እንኳን እኔ ማንም ሰው በቃ ልሽ እንኳን ነፃነት እኔ ጥፋተኛ አልሆንም በአንቺ ላይ የነፃነትን ስህተት አንቺ አይመለከትሽም ሀብትሽ ወንድሟ ላይ ይመለከተዋል መግረፍ ይችላል ገባሽ አንቺ ግን ስለ ነፃነት ስህተት ስሚ አዳምጪ ላውራሽ እንዴ ምንድነው ማን ላይ የምገቢብኝ ማውራት አልችልም እያዳመጥኩሽ ነው ስለዚህ እኔም እንዳውራ እድል ስጪ ትላንትና የገባሽው በማይመለከትሽ ነው ዛሬም እየገባሽ ያለሽ በማይመለከትሽ ነው እንዴት ነው በማይመለከትሽ ስል ስለ ነፃነት ስታት አንቺ ማውራት የምች ሰው አለሽ አራት መጣ አስረግጬ የምናግርሽ የነፃነት ስታት እየሰራች ነው ምናምን እሱ የኛ የፋሚሊ ጉዳይ መጀመሪያ ግን ስደውልልሽ እንደዚህ እንደማታናግሪኝ ነበር ነገርሽኝ አይደለ ምንም የምናውራው ነገር የለም በሰላም ነው የምናውራው ነገሮችን ለማስተካከል ነው ፋርታሽ ከሆነ ላረጋጋሽ ብዬ ነው አልመጣም ምናምን ስትይኝ አረጋግቼ ማውራት ስላለብኝ ነው ሲጀመርም ፍላጎቴ አንቺን በዚህ ልክ ማውራት አልነበረም አሁን ምንም ነገር አለም አጭርና አጭር ለፋሚሊ መጀመሪያ ቀደም ብዬ የነገርኩት ነገር ነው፣ ግን ላንቺ ደግሜ የምነግርሽ ነገር ምንድን ነው? ትናንትና ላይ ለቤተሰቤ ቃል የገባሁት ነገር አለ። ፊት ለፊት ላይ ቆሜ ለነፂም ቃል የገባሁላት ነገር አለ። አንቺ ትናንትና ላይ የሰራሽው ነገር ልክ ስላልሆነ እንደ ሴትም እንደ ሀገርም እንደ ማንም ብናየው አንቺ ነፂን መዝናኛ አርገሽ እንደዛ የተሳለቅሽ ነገር እሷ ነገር ትችላለች አንቺ ግን ነጻነት መሳለቂያሽ አይደለችም በማይመለከተው ነገር እጁ ይሰዳል አንቺ እኮ ሌላ ምንም ስለ ትላንት ምናም እንዳታወሪ አንቺ ትላንትሽ እንዲዞረሽ የምታይ ሰው አርለሽም ሲጀመር ገባሽ አይደል ግን አሁን ያው አጭር ነገር ነው ምነግርሽ ትግስቴን እየተፈታተንሽ ነው ልረጋጋ እባክሽን እኔ ተረጋግቼ ለማውራት እየሞከርኩኝ ነው። ለእናንተ ቃል የገባሁላችሁ ነገር አለ። ዛሬ ላይ ልረዴት አስረግጬ የምነግርሽ ነፃነትን ስላደረግሽ ነገር ይቅርታ መጠየቅ መቻል አለብሽ። ምንድን ነው ያደረግኳት? ምንም አንድ ጊዜ ደግሞ እኔን አዳምጪኝ። ሲሆን ሲሆን ማለት ነው እየሄደችበት ካለው መንገድ አደጋ እንደሆነ ታውቂያለሽ። አንቺም ጠንቀቅሽ አይመለከትሽም እያልኩሽ ነው። መመልከት አለመመልከት አይደለም የምናገር ነገር። ለእሷ በሴት ልጅ ልክ ስላላሰብሽላት አትረቢ ማትረቢ ሰው ስለሆንሽ ስለ እሷ ማውራት አትሽም። እንደማይመለከትሽ አስረግጬ እየነገርኩ አሁንም ቢሆን እህትሽ ወደ ሳተሳተ መንገድ ነው እየሄደች ያለችው። ከቻልሽ መልሻት፣ ከቻልሽ ካልቻልሽ ግን አይልለኛ፣ እኛ እንጨርሰዋለን እኮ ጉዳዩ ነው አለ ማን ስለሆንሽ ነው? የትን ጉዳይ አንቺ የምጨርሽ ስነስርዓትሽን ብትይዤ ይሻል ነው ረዴት እግዚአብሔር የምሬን ነው ስነ ስርዓት እሱ እንድትነክኝ እማልፈልገው ነገር ውስጥ እንዳታስገብኝ እማልፈልገው ነገር ውስጥ እንዳታስገብኝ ይኸውልሽ ምንም እኔ ሌላ ነገር ማድረግ ስለማልፈልግ ነው እዚህ ጋ ካሜራ ደቅኜ አለ አንቺም በቃ ፍሪ ሆነሽ እንድታወሪኝ ገባሽ ካሜራ ደቅኜ አንቺን እያወራሁሽ ያለሁት ሌላ ነገሮች ውስጥ ገባለች ብለሽ እንዳታስብ። ስለዚህ ሌላ ነገር የሚባል አስፈላጊ ብለሽ ነው እንድታናግር የሚፈልገው። ይህንን ዲስሪስፔክት አድርገሽ እንድታናግርኝ ራሱ አልፈልግም። ገባሽ አይደለ? ነገሮችን በጣም ኮንትሮል አድርጌ ራሴን ተቆጣጠሬ ነው አንቺንም እያወራውሽ ያለው። የምትረጂኝ ከሆነ ደግሞ አንቺ እኛ ነገሮችን እንድናስተካክል ማትፈቅጂ ከሆነ ከመሀላችን መውጣት ነው ያለብሽ። ከመሀላችን መውጣት ስለ ጉዳይ እያወራሁኝ እንደዚህ እንድታመነጫጭቅኝ አልፈልግም። አንቺ ገና ስንቱን አሳይሻለሁ አስፈላጊ ከሆነ በጣም ብዙ ብዙ የምንራመድ

መነጋገር ካለብኝ በስነ ስርዓት እያናገርኩሽ ነው። በስነ ስርዓት ይኸውልሽ፣ በስነ ስርዓት እያናገርኩሽ እኮ ነው። አንቺ ግን የሆነ እራስሽን እንደ ትልቅ አድርገሽ እያሰብሽ ነው ያለሽው። አንቺ ትናንትና እና ስላደረግሽ ነገር ምንም አይነት ስሜት እየተሰማሽ አይደለም። እንድትሆኝብኝ አልፈልግም። አክብሬሽ እንዳትገፈትሪኝ፣ እንዳትገፈትሪኝ እኮ ስነ ስርዓት። እግዚአብሔርን አመስግኝ። ትናንትና ላይ እንደዛ ስታደርጊ እዚያ ለመኖሬ ፈጣሪሽን ደግመሽ ተንበርክከሽ ደጋግመሽ አመስግኝ። እሺ ነውሽ እንድታደርግ የፈለግሽን ነገር ካለኩ በግልጽ ማድረግ ትችል ነበር። ካሜራ ይዘሽ እኔ ጋ መጣት አይጠበቅብሽም ነበር። ስለዚህ ስነሳትሽ ነው። እኔ ነኝ ጥፋተኛ እኮ እኔ ነኝ ጥፋተኛ። ነገ ዛሬ ላይ ባትስማሚ ነገ የምትጠይቂያት ይሆናል። ይቅርታ መቼም አላደርግም በጣም በሚገርም ሁኔታ አላደርገውም። ምንም ዛሬ ላይ እንዲህ እኔን መጎተት ምናምንልለቂኝ እንደዚህ አልፈልግም። ስነ ስርዓት በቃ ስነ ስርዓትሽ ነው፣ ሌላ ነገር ነው ነበር። ብዙ አለ። ህሊና ስለሌለሽ አእምሮ የለሽም አንቺ ሲጀመር ገባሽ ይኸውልሽ ተረጋግቼ ነው ለማውራት አዳምጪኝ የምንነጋገር ማንችል ከሆነ ም ነው ነው ዛሬ ላይ ነገ ነገ ማለት ነው እንደዚህ ለምነሽኝ ይቅርታ ነፂ መጠየቅ ኖ ወይ ኖ ወይ ተራ እንድረጋጋ ነው እያደረኩሽ ነው። ዛሬ ላይ እኔ ላይ እንደዚህ ብታደርጊ ማለት ነው ነገ ላይ አንቺም ትከፊበታለሽ። አይደለም እህትሽ ይቅርና ገባሽ? አይደለ? ሲቀጥል ደግሞ ልንገርሽ ልንገርሽ ነገር ከሆነ ሊሆን ይችላል። እኔ ሌላ ነገር ውስጥ እንድገባ እንዳታደርጊ። ሴት ልጅ ነኝ፣ ሴት ልጅ ነሽ። ተረጋግቼ ማውራት ነው ምፈልገው። አንቺ ግን አጉል ራስሽ እንደ ሌላ ነገር እያየሽ ዛሬ ላይ እንትነ አንተ ስትፈኝ ምን ይገባሽ? እኮ አንቺ ቤተሰብ ወክለሽ ነገር አዳምጪኝ። ተረጋግተሽ የምታወሪ ከሆነ እሺ። በቃ ተረጋጋሁ፣ ልንገርሽ። አሁንም ቢሆን ነው እየሄደች ያለችው ናቸው ስለ አብርሃም የሚመለከታት ነገር እንኳን ቢኖር አዳምጭኝ መናገር ስለሚፈልገው ነገር አንድ ጊዜ አዳምጭኝ እያልኩኝ ነው። ስለ ነፃነትና ስለ አብርሃም ማውራት የምትችል ሰው አለሽም። ቢኮዝ ከአንቺ በላይ ነፃነት አብርሃም ታውቃለች። በቃ አይመለከትሽም እኮ እንደ ጨርሽ ከዚህ በላይ ምን ልንገርሽ? መሀሉ ልንገርሽ አይደለም ተረጋግቼ እያወራሽ ነው አይደለም እንዴም ደሞ አንድ ጊዜ ሰተናል አልነበረብሽም። ከካሜራ ነበር አይደል? ይዘሽ በቤተሰቦች ፊት ነገር እና ሀሳባችንን እንጨርሳለን እና ከነፃነት ህይወት ውጭ ማውራት ምፈልግ ከሆነ ግን አዳምጪኝ። ወደድሽም ጠላሽም እህትሽ ናት። የአብርሃም እና የሩታ ህይወት የመበጥበጥ ምክንያት ይህንን ታውቂያለሽ። ተመለከተኝም በጣም እንዲህ ከአይምሮ በላይ የሆነ ነገር። ስለዚህ ጉዳይ አይመለከትሽም። ሌላ ዙሪያ ላይ ያለው እያንዳንዱ ሰው ይመለከተው። ስለዚህ ጉዳይ ሊመለከታት የሚችለው ነፃነት፣ አብርሃም፣ ሩታ በቃ ከተባለ ገባሽ? አንቺ ስራ ብራ ተበጣጣጥ እንትራ፣ አይ ማለት አይደለሽም እኮ። ችግሩ ይሄ እኮ ነው። በምን አይመለከትሽ ነገር የገባሽ? የፈለገ ነገር ማድረግ ትችያለሽ። አይመለከተኝም። ሄደሽ ይቅርታ ጠይቂ። አላደርገውም። ንቀቂኝ። እያወራሽ ልትሄጂ? ምንም ማውራት አለማውራት አይደለም። ንቀቂኝ። እንከባበር፣ ረዲት። ካሜራው መጥፋት ካለበት አጥፍተን እናወራ ይሆናል። ልቀቂኝ። አልፈልግም እንዴ እጅን እንደዚህ በዚህ ልክ እንድታስገድጂ አልፈልግም። በተአምር ነው ማለት አደርገው መቼም ነው። ይቅርታ ማለት ጠይቃት። ሲሆን ሲሆን ማለት ነው ሲሆን ሲሆን አሁንም ቢሆን መቅደስ ጋር ሄዳ እያደረገች ያለችው ነገር አለ። ይደገማል። ገባሽ አይደለ? እህትሽ ጠላቶች ነው እያፈራች ያለችው። መታ ከኔጋ እንደዛ ተባልታ እኔን አስቀይም አይደ? ትላንትና መቅደስ ሊያደረገችው ነገር አይተሻል። ነገ ከነገ ወዲያ የእኔ የመቅደስም ሰዎች ልክ ያስገቡልሻል። አዎ እኮ በቃ እሺ፣ ተረጋግልኝ፣ ትንሽ ተረጋግልኝ እና ላውራ ይቅርታ ጠይቂ፣ ማረን። አዎ ነገ ላይ እንደምትለምኝ ምዬ ነው ወነደ፣ ይኸውልሽ ስለሚደርስብሽ ነገር አይመለከተኝም። ያጠፋሽው ነገር ይቅርታ ስለማይጠ ስለሚያስጠይቅሽ ይቅርታ መጠየቅ እንዳልተመጡልኝ፣ እሺ። ወራዳ ደግሞ ታወራለች እንዴ!